እንዴት ናችሁ ታዲያስ ዛሬ አንዲት ሴት እንደምትወድህ የምትጠቁመባቸውን የምታሳይባቸውን አስራ አምስት ስነ ልቦናዊ ምልክቶች በመጠቀም እንዴት አንተ ማወቅ እንደምትችል እነግርሃለሁ መልካም ቆይታ ቻናላችንን ሰብስክራይብ ላይ ኮመን ሼር ያድርጉ ምልክት አንድ በምትስቅበት ጊዜ አንተን ትመለከታለች ወይ ነው ጥያቄው አንዲት ሴት ለአንተ ፍላጎት ካላት በጓደኞች ስብስብ ውስጥ ሆናችሁ ሁሉም መሳቅ ሲጀምር ያው መሳቃችሁ አይቀርም በሚል ነው። መጀመሪያ እሷ የምትመለከተው አንተን ይሆናል ከወደደች። ከዚህ ግልጽ ምልክት በስተጀርባ ያለው ስለ ልቦናዊው ባዮሎጂካዊው ምክንያት ለአንተ ምላሽ ከልብ ፍላጎት ስላላትና አንተም ቀልዱ እንዳሳቀ ቀልዱ እንዳሳቀህ ለማየት ስለምትፈልግ ነው። ስለ አንተ ግምገማ እየወሰደችም ነው። አንተ ምን እንደሚያስቅህና እንደ ጥንድ እንዴት አብራችሁ መዝለቅ እንደምትችሉ በንዑስ ህሊናዋ ትመዝናለች። በእያንዳንዱ የቀልድ አጋጣሚ የተለያየ ሰው ልትመለከት ትችላለች። ነገር ግን እይታዋ በአብዛኛው ወደ አንተ የሚያደላ ከሆነ ለአንተ ልዩ ፍላጎት እንዳላት እርግጠኛ ሁን። ሆኖም አንተም እሷን እየተመለከትክ እንደሆነ ለማወቅ እሷ ስለምትጓጓ የእርሷን ምላሽ በምትከታተልበት ጊዜ ሁሉ በጥንቃቄ እንዲሆን አድርገው። ነገር ግን በፍጥነት መሸማቀቅ ወይም ወደ መሸማቀቅ ሊያመሩ ይችላሉና ማለት ነው። እናም በግሩፕ ሆናችሁ ሳቅ ሲጀመር ጨዋታ ሲጀመር ሁሉም ሰው ሲስቅ አንተ አይንን ከፍ አድርገ ወደዛ አዋ፣ አንተም ምልክት ስጥ። ከዛ መልስ በዚያ መንገድ ተደጋጋሚ ከተመለሰልህ በቃ ሰምሯል ሸገኑ አምሯል ሸገኑ ይሆናል ማለት ነው። ካልተመለሰልህ ግን ላሽ ትላለህ። ይበቃል ማለት ነው። ተግባባን። ግን ሳቅ እየሳቃችሁ አንተን ሳትታዘብ ሳታይ ሌላ ሰው ላይ እየሄደች ከሆነ ወንድሜ በልቶል ተበልተል ቻው በል። እሟ ቀሊጦ ላሽበል እና ነገሩ ይሄ ነው። እናም አንዳንዴ ደግሞ ምን ይሆናል መሰለ እማያስቅ ያው ለመተያየት እስከሆነ ጊዜ እማያስቅ ቀልድ ሁሉ የሚሳቅበት ጊዜ አለ። እና ግግም እንዳትል ዝም ብለህ ከሳቀሽ ሳቅ ተከትለ። አዎ ጀጅ እያረክ ነው። ሁለተኛ ምልክት ላይ ሄጃለሁ። የአይኗ ብሌን መስፋት አንድ ሰው በስነ ልቦና ደረጃ የሚማርከውን ነገር ሲመለከት ያንን ማራኪ ነገር የበለጠ ለማየት ለመቃኘት ብዙ ብርሃን እንዲገባ የአይኑ ብሌን በአካላዊ ምላሽ እስከ ሶስት እጥፍ ይሰፋል ደስማ እንዴት ትለከዋለን እሷ እሷ የምትወድህ ከሆነ አንተን ሙሉ በሙሉ ማየትና መውሰድን ትፈልጋለች። ይህን ለማድረግ ደግሞ አይኖቿ ብዙ ብርሃን ማስገባት ስላለባቸው የአይኗ ብሌን ይሰፋል። ይህንን ከርቀት ማስተዋል ከባድ ሊሆን ይችላል። ነገር ግን አንድ ነገር ልትሰጣት ስትቀርብ ወይም ጥያቄ ስትጠይቃት አንተን ከማየቷ በፊትና ካየችህ በኋላ ያለውን የብሌኖቿን ለውጥ በቅርበት አስተውል። እንደ ፀሐይ ብርሃን ወይም አልኮል ያሉ ሌሎች ነገሮችም የአይን ብሌንን ሊያሰፉ ስለሚችሉ ረቅማም ይሆናል፣ ተጠንቀቅ። ዋናው ነገር የብሌኑን መጠን ብቻም ሳይሆን የተፈጠረውን ለውጥ ልብ ማለት መቻል ነው። ይሄ ከባድ ቢሆንም እንግዲህ የሚያጎላ መነጽር አርጋ አትሄድ፣ ግን ሳይኮሎጂካል እውነታው ነው። አንድ ሰው የሚወደውን ነገር ሲያ የአይኑ ብሌን ሶስት ጥፍ ይበሳል። ጠጥታ ቅማ ምናምን ከሆነ ግን ልትበ ይሄ አደናጋሪ ነው። ብቻ ምልክቱ ነው። ወቀው ምልክት ሶስት እግሮቿና የሰውነቷ አቅጣጫ ወዴት ነው? ይህንንም አንበብ። ከእርሷ ጋር በምታወሩበት ጊዜ የእግሮቿና የሰውነቷ አቅጣጫ ወዴት እንደሚያመለክት ተመልከት። ወደ አንተ አቅጣጫ እግሮቿና ሰውነቶቿ የሚያመለክቱ ከሆነ ይህ መልካም ምልክት ነው። የሰውነት እንቅስቃሴ የመሳብን ስሜት ከሚጠቁሙ ታላላቅ ምልክቶች አንዱ ሲሆን በአብዛኛው እነዚህ በንዑስ ሕሊና የሚደረጉና ሆን ተብሎ ለመተወን ወይም ለማስመሰል እጅግ እጅግ አስቸጋሪ የሆኑ ምልክቶች ናቸው። በአቅራቢያ ደህንነት ከተሰማትና ለአንተ ክፍት መሆን ከፈለገች እግሮቿን ሰውነቷ ይህንን ያሳያል። በተለይም ከአምስት ሰው በላይ ባለበት ስብስብ ውስጥ ሰውነቷ በተለየ ሁኔታ ለአንተ ክፍት ከሆነና ከእነዚህ ምልክቶች ውስጥ ከሁለት በላይ እያሳየች ከሆነ ለአንተ ጥልቅ ፍላጎት እንዳላት አትጠራጥር። ስለዚህ ፈርዶብሃል፣ የእግሮቿንና የሰውነት አቅጣጫዋን እንደ ኮምፓስ ተከታተል። ወደ አንተ በቀጥታ የማያመለክት በተደጋጋሚ ከሆነ ወንድሜ፣ ኮምፓሱ እንዳያሳስት ገደል እንዳገባ ላጠበል። ምልክት አራት በጥቂት ደቂቃዎች ውስጥ ተደጋጋሚ እይታዎች። አዎ፣ አንድ ጊዜ ማየት ማንኛውም ትርጉም ሊይዝ ይችላል። ሁለት ጊዜ ማየት ጉጉት እንዳላት ያሳያል። ከዚያ በላይ ከሆነ ግን ለአንተ የመሳብ ስሜት እንዳላት ሊጠቁም ይችላል። ከክፍሉ ማዶ ሆነ ትከታተላት አለ። በተደጋጋሚ እያየች የምታረጋግጥ ከሆነ ይህ ምናልባትም በአንተ ስለተማረከችና በአቅራቢያ የመሆን ወይም የማውራት ዕድል ማጣት ስለማትፈልግ ሊሆን ይችላል። ምልክት አምስት ከአንተ ጋር ስትሆን ከንፈሯን መንካት። ይህንን ምልክት ለመለየት ትንሽ አስቸጋሪ ነው። ልክ እንደ አይኗ ብሌን ለውጡን እንጂ ድርጊቱን ብቻ ማስተዋል የለብህም፣ ምክንያቱም አንዳንድ ሴቶች ሁልጊዜ ከንፈራቸውን የመንካት ልማድ አላቸውና። በአንተ አቅራቢያ ስትሆን ወይም አንተን በምትመለከትበት ጊዜ ከንፈሯን የምትነካካ ከሆነ ይህ ጥሩ ምልክት ነው። ነገር ግን ወደ አንተ ከንፈሮች የምትመለከት ከሆነ ደግሞ አረ ጃክቦት በቃ በላ፣ ይህ እጅግ በጣም ጥሩ ምልክት ነው ይላል ሳይኮሎጁ። ይህ በአብዛኛው በንዑስ ህሊናና በሚሊ ሰከንዶች ውስጥ የሚከወን ቢሆንም ወደ ከንፈሮች የምታደርገው ፈጣን እይታ በጥልቅ ስነ ልቦናዊ ደረጃ እንደተማረካች ያረጋግጥላል። ምልክት ስድስት አንተን ስትመለከት ጸጉሯን መነካካት። ከእርሷ ጋር በምታወራበት ጊዜ ጸጉሯን ልትነካካ ትችላለች። ይህ ግን በሁለት መልኩ ሊተረጎም ይችላል። አንዳንዶች ከአንተ መራቅና ምቾትን መፈለጓን የሚያሳይ ምልክት ነው ሲሉ ይከራከራሉ። ጸጉሯን እየነካካች መዳፏ ወደ አንተ የሚያመለክት ከሆነ ይህ በአብዛኛው ደህንነት እንደሚሰማትና ጥሩ ምልክት መሆኑን ያሳያል። ጸጉሯን ይበልጥ ጥሩ ሆኖ እንዲታይ የምታስተካክል ከሆነ ደግሞ በአንተ ተማርቃለች፣ ትኩረትንም ትፈልጋለች ማለት ነው። ይህ እንዲሁ ጥሩ ምልክት ነው። ሆኖም ጸጉሯን ሰብስባ ከአንገቷ ላይ የምታነሳው ከሆነ ሁለት የተለያዩ ነገሮችን ሊያመለክት ይችላል። በአንድ በኩል ደህንነት እንደሚሰማትና አንዱን ወሳኝ የደም ቧንቧዋን እንድታይ በመፍቀድ ደህንነቱ እያሳየችህ ሊሆን ይችላል። በሌላ በኩል ደግሞ ይህ የጭንቀት ምልክት ሆኖ የሰውነቷ ሙቀት መጨመሩንና ከዚያ ቦታ መራቅ እንደምትፈልግ ሊያሳይ ይችላል። ነገር ግን በእውነት የተማረከች ከሆነ ተመልሳ ትመጣለች። ምልክት ሰባት ጓደኞቿ ጋር ስለ አንተ ማውራቷ። ይህ እጅግ በጣም አስፈላጊ የሆነ ነጥብ ነው። ከጓደኞቿ ጋር ስለ አንተ የምታወራ ከሆነ ይህ ከንሑስ ሕሊና በዘለለ በእውቀት ደረጃ ስለ አንተ እያሰበች እያሰላሰለች መሆኑን ያመለክታል። ይህ ማለት ለአንተ ያላትን የመሳብ ስሜት ተገንዝባለች ማለት ነው። በጉዳዩ ላይ እርምጃ መውሰድ አለመውሰዷን መመዘን ጀምራለች ማለት ነው። ምንም እንዳልተፈጠረ መስለ ከጓደኞቿ ጋር ለማውራት ሞክር። ሰልል ስላንተ የተናገረችው ነገር ካለ ለማወቅ ሞክር። ይህን በደንብ ከማታውቀው ሰው ጋር ካደረግከው ስለ እርሷ እየመረመርክና እየጠየቅክ ሊመስል ይችላል። ይህንን ከጓደኞቿ ስትሰማ ግን በጣም ትበሳጫለች። ስለዚህ በጥንቃቄ አርገው። እርግጥ ነው ጓደኞቿ ምንም እንዳልተናገረች ዋሽተው ሊነግሩህም ይችላሉ። ወይ ደግሞ ምንም ባትልም እንኳ ተናግራለች ሊሉህም ይችላሉ። በምን እንደሚረጋገጥ። በአንዱ ምልክት ላይ ብቻ ግን አትመካ፣ በአስራ አምስቱም ላይ ተመካ። ሁ ምልክት ስምንት በአጋጣሚ የሚመስል ንክኪ አድርግ። በአጋጣሚ የሚመስል ንክኪዎች ትልቅ ስነ ልቡና ይዋጋላቸው። አንድ ንክኪ አጋጣሚ ይሁን አይሁን በቀላሉ በማስተዋል መለየት ትችላለህ። በአጠገብህ ለመሆን ጥረት እያደረገች ነበር፣ ወይስ በቀላሉ በአጠገብ እያለፈች ሳታስበው ነው ገሽታ ያለፈችው? እንዲሁም ከአንድ ጊዜ በላይ ከተከሰተና ከሚገባው በላይ ይቅርታ ከጠየቀች ይህ ምናልባት ሆን ብላ እያደረገችው እንዳልሆነና አስፈሪ መስላ መታየት እንደማትፈልግ ሊያመለክቱሉ ይችላል። አንተም አስፈሪ በማይመስል ጥንቃቄ በተሞላበት መንገድ እጇን፣ የወገቧን የታችኛውን ክፍል ወይም ፊቷን ለመንካት ሞክርና ምላሿን አስተውል። በእርግጥ የምትወድ ከሆነ የመጸየፍ ስሜት አታሳይም ወይም መጥፎ ነገርን አትናገርህም ነገር ግን እንዲያ ካደረገች ልትጨነቅና በፍጥነት ከዚያ ቦታ ለመሄድ ልትሞክር ትችላለች ምልክት ዘጠኝ በአንተ አቅራቢያ ስትሆን መጨነቋ በአንተ አቅራቢያ ስትሆን እንደምትጨነቅ ለማወቅ ባሕሪዋን ማስተዋል እስክትጀምር ድረስ ከአንድ ወይም ከሁለት ጊዜ በላይ ከአቅራቢያዋ መሆን ያስፈልጋል። በልጅነት ጊዜ ሁለት ሰዎች እንደሚዋደዱ በአካሄዳቸው ብቻ መናገር እንደሚቻል አስታውስ። ያ ብዙዎቻችን ዳግም ላናስታውሰው የምንመኘው እየተለመደ ስሜት ነው። ምንም አይነት የመሳሳብ ስሜት በሌላቸው ሁለት ሰዎች መካከል እንዲህ አይነት ምልክት አይታይም፣ ሁለቱም በተፈጥሯቸው የተሸማቀቁ ካልሆኑ በስተቀር። ነገር ግን በእርግጥ በአንተ አቅራቢያ የምትጨነቅ ከሆነ ይህ በአብዛኛው የመሳሳብ ምልክት ሲሆን ከአንተ ጋር ሊኖራት የሚችለውን የወደፊት ግንኙነት ማበላሸትም እንደማትፈልግ ያሳያል። ከአንተ ጋር ስለሚኖራት የወደፊት ግንኙነት ግድ የማይሰጣት ከሆነ አትጨነቅም ምልክት አስር በሕዝብ መሰብሰቢያ ቦታዎች ላይ በአቅራቢያህ መገኘቷ ይህ በጣም ግልጽ የሆነ ምልክት ነው በንዑስ ህሊና የሚሆን በእውቀት ደረጃ በአንተ የተማረከች ከሆነ በአቅራቢያህ መሆን ትፈልጋለች ይህም በኳስ ጨዋታ ሜዳ፣ በምሳ ሰዓት ጠረጴዛ ላይ በለው። ደግሞ በኳስ ጨዋታ ሜዳ ስል የውኔ ኳስ ወዳለው እሷ መች ትመጣለች እንዳትል እንዳትል ከደብራትስ፣ በምሳ ሰዓት ጠረጴዛ ላይ ወይም በምትሰራበት ቦታ በተደጋጋሚ ልትመጣ ትችላለች። ይበልጥ በወደደች ቁጥር የበለጠ ጊዜ በአቅራቢያ ማሳለፍ ትፈልጋለች ይበልጥ ወደ አንተ ትቀርባለች ስለዚህ አንድ ሰው እንደሚወድ ለማወቅ ስትሞክር በአንድ ወይም በሁለት ምልክቶች ላይ ብቻ ሳትወሰን ለሁሉም ምልክቶች ትኩረት ስጥ ምልክት አስራ አንድ አንተን የሰውነት እንቅስቃሴ ማንጸባረቋ ይህ በስነ ልቦና ማንጸባረቅ ወይም ሚረሪንግ በመባል የሚታወቅ ሲሆን ሰዎች መግባባት ከሚሰማቸው ሰው ጋር ሲሆኑ ሳያውቁት የዚያን ሰው የሰውነት አቀማመጥ፣ የእጅ እንቅስቃሴ ወይም የንግግር ፍጥነት የመድገም ዝንባል ያላቸው። አንተ እጅህን አገጭ ላይ ስታደርግ እሷም እንዲሁ ካደረገች ወደ አንተ ወደ ኋላ ስትደገፍ እሷም ወደኋላ ልጠጥ ብላ ከተደገፈች ይህ በኑ ስሊና ደረጃ ከእርስዎ ጋር ጥልቅ ግንኙነት እየፈጠረች መሆኑን ያሳያል አጋጣሚ አለመሆኑን ግን በደንብ ታዘብ ምልክት አስራ ሁለት ጥልቅና ግላዊ ጥያቄዎችን መጠየቋ ውይይታችሁ ከላይ ከላይ ከሆነ ወሬ ባሻገር ከሄደ ይህ ትልቅ ምልክት ነው ስለ ቤተሰብ፣ ስላለፈው ህይወት፣ ስለ ወደፊት እልሞችና ፍርሃቶች መጠየቅ ከጀመረች ይህ ላዩን ብቻም ሳይሆን እውነተኛ ማንነትህን ለማወቅ እንደምትፈልግ ያሳያል። እንዲህ አይነት ጥያቄዎች ጥልቅ ግንኙነት ለመመስረትና እርስ በርስ መጣጣም አለመጣጣማችሁን ለመፈተሽ የምታደርገው ጥረት አካል ነው። ምልክት አስራ ሶስት ስለ አንተ ትንንሽ ዝርዝሮችን ማስተዋሏ ከሳምንት በፊት ወሬ መሀል የጠቀስከውን ትንሽ ነገር ለምሳሌ የምትወደውን የሙዚቃ ባንድ ወይም ስለ የቤት እንስሳ የተናገርከውን ታሪክ ካስታወሰች ይህ በጣም ትኩረት ሰታ ታዳምጥህ እንደነበር ግልጽ ያደርግልሃል ማሳያው ነው። ሰዎች ግን ለሚሰጧቸው ነገሮች ትኩረት ይሰጣሉ ሰዎች ግድ ለሚሰጧቸው ነገሮች ትኩረት ይሰጣሉ ይሰጣሉ። ስለዚህ አንተ የተናገርከውን ትንሽ ዝርዝር ማስታወሷ ለምትናገረው ነገር ዋጋ እንደምትሰጥና በአእምሯ ውስጥ ቦታ እንዳለ ያረጋግጣል። ምልክት 14 በቀልድ መልክ መቆስቆሷ ማሾፏ። ቀለል ያለና ተጫዋጭነት የተሞላበት ፌስ ወይም ሹፈት የመቀራረብና የማሽኮርመም ዘዴ ሊሆን ይችላል። አንተን በትንሹ የምትቆሰቁስ ከሆነ ለምሳሌ በለበስከው ልብስ ወይም በምትናገረው ነገር ላይ ቀልድ የምትፈጠር ከሆነ ይህ ምቾት እንደሚሰማትና ከእርሶ ጋር ልዩ አዝናኝ ግንኙነት መፍጠር እንደምትፈልግ ያሳያል። ይህ አይነቱ መስተጋብር ድንበርን የሚፈትሽና የግንኙነቱን ጥልቀት የሚጨምርም ነው። ምልክት አስራ አምስት እና የመጨረሻ ውይይት ለመጀመር ሰበብ መፍጠር ነው። ከአንተ ጋር ለመነጋገር በረሷ ተነሳሽነት ሰበብ ትፈጥራለች። ለምሳሌ በቀላሉ ራሷ ልትሰራው የምትችለውን ነገር እርዳታ ልትጠይቅ ትችላለች። ወይም ከዚህ ቀደም ስላወራችሁት ነገር የሚያስታውስ አስቂኝ ምስል ወይም ጽሁፍ ልትልክል ትችላለች። እነዚህ ድርጊቶች ከአንተ ጋር ለመገናኘት፣ ለመነጋገር እድሎችን በንቃት እየፈለገች መሆኑን ቀዳዳ ነገር እያስተዋለች መሆኑን ይጠቁማል። ይህን ቪዲዮ ስጨርስ ዋናው ነገር መተግበር መሆኑን አስታውሱ ለማለት እፈልጋለሁ። ሌሊት አልጋ ላይ ጋደም ብለ ለሰዓታት ያህል ተወደኝ ይሆን ብለ እያልክ ልታስብ ትችላል። ነገር ግን መጥተህ አንድ ነገር ወጥተህ ሄደህ አንድ ነገር ካላደረግክ በስተቀር መድረስ የምትፈልግበት ቦታ በፍጹም አትደርስም፣ አልጋ ላይ ትቀራታል። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮመን፣ ሼር ያድርጉ። ከቻሉ የቻናላችን አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥላለን።